ሚስቴ የእጅ አመል አለባት። እኔ ደግሞ በጣም እወዳታለሁ። እስኪ አንዴ ቲክቶክ ላይ የላኩልን ያው አለ። ወደ ቲክቶክ ስገባ ያየሁትን ማመን አቃተኝ። እኔና ትርሲት ቀን ገብተንበት በነበረው ስልክ መሸጫ ቤት፣ ቅሌታም ወራዳ፣ እኔ እኮ የሰሉት ነሽ ብዬ ነበር አክብሬ መጥራቴ። ጭራሽ አባቴ ማስታወሻ የሆነውን ብራስሌቴን አንጠልጥለሽ ትወጫለሽ። ስርቆቱ ምን አመጣሁ ስላት ፍጥጥ ብላ የምን ስርቆት ነው መሌ፣ አረኔ ምንም አልሰረኩም ማለት ሞላጫ ሌባ ደግሞ አታፍርም አይንህም በጨዋጥበ ስትመጣ አሁን ጥርስን ሳላረግፈ የወሰዳችሁትን ዕቃ መልስ እያለ ጮኸብ። ብዙም ሳይቆዩ ፖሊሶች መጡና ጣቢያቸው ለምርመራና ለጥያቄ ብለው ወሰዱኝ። ሰላም የገመና ቤተሰቦቻችን እንዴት ናቸው? የልን ሳምንታችውስጥ እንዴት ነበር ያለ ገመና ትንሽ ከብዳ ላቃለው ሮብ ማታ ነው፣ ገመና መጥቷል። የዛሬ ገመና ባለ ታሪካችን መላኩ ይባላል። እኔ ደግሞ ቢታንያ መስፍን ነኝ። የመላኩን ታሪክ ወደ እናንተም ማደርስ ይሆናል። እናንተም እንደነዚህ አይነት ታሪኮች ካሏችሁ ከስር በምናስቀምጠው የቴሌግራም ሊንክ ማጋራት ፈልጋለሁ የሚሉትን ታሪኮች ማጋራት ሆና እርሱ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ ግዴታ ነው። ሼር ማድረግ ደግሞ ለተመቸው ነው። አብራችሁን ቆዩ። ሚስቴ የእጅ አመል አለባት። እኔ ደግሞ በጣም ወዳታለሁ እስከዛሬ ከሰማነው ነው ትንሽ ለየት ያለ ነገር ይመስላል መሰለኝ። የእጅ አመል አለባት እኔ ደግሞ በጣም ወዳታለሁ። ለእኔም ለመገመት ሁላ እየከበደኝ ነው። አብረን እንቆይ። የምር ትርሲት እንዲህ በቀላሉ የእጅ አመል ትቷት አስራ አምስት ቀን ሙሉ አንድም ነገር ሳትነካ ሳለፈች ይህማ ተአምር ነው እያልኩ በልቤ አዳማ የእህቴ ቤት ስደርስ ግን የሆነ ከባድ ነገር የተፈጠረ ይመስል ግቢ ውስጥ ብዙ ሰው ተሰብስቦ ትርሲትን ከበው ይወርዱባታል። በተለይ አንዷ ሴትዮማ ደግማ ደጋግማ ቅሌታም ወራዳ፣ እኔ እኮ የሰሉ ህትነሽ ብዬ ነበር አክብሬ መጥራቴ፣ ጭራሽ የአባቴ ማስታወሻ የሆነውን ብራስሌቴን አንጠልጥለሽ ተወጫለሽ ትላታለች። መላኩ ባላለሁ። የ32 ዓመት ወጣት ነኝ። ትዳር ያዝኩት ከሶስት ዓመታት በፊት በ29 ዓመቴ ነበር። ባለቤቴ ትርሲት ትባላለች። የ27 ዓመት ወጣት ናት። ትርሲት ለትዳር የምትሆን ጥሩ ሴት ብትሆንም በተደጋጋሚ የሚያጣላን አንድ መጥፎ ልማድ ግን አለባት። የእጅ አመል ተሰምቶ የማይታወቅ ነገር ነው የሆነብኝ። ሰው አመሏ ይላል ይሄ የእጅ አመል ነው ያለው፣ እና ሰምተን የምናቀ ይመስለኝም። ትንሽ ወጣ ያለ ነገር ነው። ይህ ችግር እንዳለባት ለመጀመሪያ ጊዜ ያወቅኩት ገና ሳንጋባ ቤተሰቦችን ላስተዋውቃት ቤት ይዣት የሄድኩ ሰሞን ነው። የዛን ቀን ወደ ቤቷ ድርሻት ከተመለስኩ በኋላ እናቴ መታጠቢያ ቤት ውስጥ አስቀምጣ የነበረው የጆሮ ጌጧ ጠፋባት። ነገር ግን ማናችንም ትርሲት ትወስደዋለች ብለን አልጠረጠርንም። እማዬ የጆሮ ጌጡ የአባታችን ስጦታ እንደሆነና ከውጭ እንዳመጣላት እያሰበች ተንገበቀበች በወቅቱ ያሰብነው በፍሳሽ ማስረጊያው ስር አብሮ ገብቷል ብለን ነበር። ከቀናት በኋላ ትርሲት ያንኑ ጆሮ ጌጥ አድርጋ አየኋትና ተገርሜ፣ ድፍረት ነው የሰረቀችው፣ ብትሸጥ ይሻላል ነው ገንዘብ ይሆናል። ይህንን የጆሮ ጌጥ ከየት አመጣሹ ብዬ ስጠይቃት አይኗን አፍጥጣ ምን ማለት ነው? ከየት አመጣሹ? ጓደኛዬ ናት ከውጭ የላከችልኝ ብላ ድርቅ አለች። ምንድን ነበር የሚባለው? የሌባ አይነ ደረቅ መልሶ ልብ ያደርግ። የማጌ ጆሮ ጌጥ በጀርባ በኩል በደቃቁ ቲጂ ተብሎ ስሟ እንደተቀረጸበት ስለማውቅ ከትርሲት ጆሮ ላይ አውልቄ ሳየ ያንኑ የእናቴን ስም አገኘሁት። በተቀመጠችበት በጥፊ ላጠናግራት ምንም አልቀረኝም። በኋላ ግን እያለቀሰች በክፉ እንጀራ አባት እንዳደገች እና መሰረታዊ ነገሮችን ሳይቀር ይከለክላት ስለነበር ከኪሱ ብር በመስረቅ እንደጀመረች ቀስ እያለች እናቷን ወደ መስረቅ እንደቀጠለች አለፍ ሲልም ከትምህርት ቤት በረፍት ሰዓት የተማሪዎችን ቦርሳ እየከፈተች ከእስክርቢቱ አንስታ እስከ መጽሐፍ ድረስ ትወስድ እንደነበር ነገረችኝ። ይህም የእጅ አመል አብሯት አድጎ ከየሄደችበት የሆነ ነገር አንጠልጥላ ካልወጣች ቅር ቅር እንደሚላት አጫወተችኝ። አንዳንዴ ለመፍረድም ከባድ ነው። ወዳ አይመስለኝም፣ የአስተዳደግ ኢንፍሉዌንስ ይመስለኛል። ታሳዝናለች፣ ግን በቀላሉም በቀላሉ አይተውም፣ አንዴ የለመደ ነገር። ለምን እስከዛሬ አልነገርሽኝም ስላት እንዳልጣላት ፈርታ እንደደበቀችኝ ነገረችኝ። የጆሮ ጌጡን በተመለከተ እናቴ እንደ ነፍሷ የምትሳሳለት የአባታችን ስጦታ ስለሆነና ከሁሉም አብለጣ የምትወደው የባለዋ ማስታወሻ ስለሆነ እኔ የምለውን ብዬ ወስጄ ለማየ እንደምመልስላት ነግሬ አለፍኳት። ለችግሯም እየተነጋገርን መፍትሄ እንደምንፈልግለት አስፈላጊ ሆኖ ከተገኘም የስነ ልቦና አማካሪ ዘንድ ለወስዳት እንደምችል አሳወቅኳት። ጥሩ ሰው ነው፣ ግን ልፉል እየሆነ ነው። እሷ ግን ከአንድም ሁለት የስነ ልቦና ባለሙያዎችን አናግራ እንደምታውቅና ምንም መሻሻል ታሳይ እንዳልቻለች ነገረችኝ። ሰው እንዴት ምንም ሳይጎድልበት በገንዛ ገንዘቡ ሊገዛ የሚችለውን እቃ ይሰርቃል? የምር የአእምሮ ጤና መቃወስ ቢሆን ነው እንጂ ከዚህ ቀደም ከየቦታው ስለወሰደቻቸው እቃዎች እና አንዳንዶቹ ጋር ተያይዛ የደረሰባትን ውርደት ጭምር እያለቀሰች አጫወተችኝ። ይሄ ግን ወዳ አይደለም የምትሰርቀው ማለት ነው። ስርቆትም አንዳንዴ ሱስ ይሆናል፣ ልክ እንደ ሲጋራና እንደ ጫት ሱስ እንደሆነባትም ነገረችኝ። እኔም ባለኝ አቅምና ጊዜ ከቤት ውጭ ወደምትሄድባቸው ቦታዎች እኔ ላደርሳትና አብሬያት ሆኜ ላገዛት ወሰንኩኝ። በቀጣይ ቀን የጆሮ ጌጡን ለእናቴ ለመመለስ ወደ ቤት ሄድኩኝ። እናቴ አመጣጤ ድንገተኛ ሆኖባት፣ መልጌ በደህና ነው? ትርሲቴ ደህና ናት? አለችኝ። ደህና ናትማ ማጌ፣ ይሄንን ልሰጥሽ ነው የመጣሁት ብዬ የጆሮ ጌጡን ስሰጣት በማመን እና ባለማመን መሃል ሆና የት አገኘህልኝ የእኔ ጌታ? ጠፍቶ ነው ብዬ እኮ እንዴት በራሴ እንዳዘንኩኝ የአባታችሁ ማስታወሻ ጣልኩ ብዬ እንዴት በእንዝላልነት ሳዝን እንደነበር እኮ እያለች በደስታ አቀፈች። እኔ ወጣቱ ራሱ ያለ እድሜ ቀልበ ቢስ ሆነልሽ የለ እንዴ! ለካ ትናንት እጄ ልታጠብ ገብቼ መታጠቢያ ቤቱ ሲልኩ ጫፍ ላይ ሳገኘው እንዳይገባብሽ ብዬ በኮት ኪሴ መያዜን እርስታ አርቄዋለሁ። ዛሬ ጠዋት ነው እኮ ልብሴ ልቀይር ብዬ ብርና መታወቂያን ሳወጣ አብሮ ተቀምጦ ያገኘሁት። ለማንኛውም እንዲህ የምትወጃቸውን እቃዎችን ዝም ብለሽ ያገኘሹ ቦታው ላይ አታስቀምጪ ብዬ የጆሮ ጌጧን ሰጠኋትና ወደ ቤት እንድገባ ብትጋብዘኝም አስቸኳይ ስራ ስለነበረብኝ ቶሎ ወጣ። አላጋለጣትም፣ ግን በጣም ሀምብል ሀምብል ባል ነው ያላት። አንድ እሁድ ቀን ትርሲት እየተበላሸ ሲያስቸግራት የነበረውን ስልኳን መቀየር እንደምትፈልግ ነግራኝ ስልክ ቤት እንድወስዳት በጠየቀችኝ መሰረት ጥሩ ወደሚባለው ሞባይል መሸጫ ይዣት ሄድኩኝ። እሷ የምትፈልገውን ስልክ ሻጩ እያሳየ ሲያስመርጣት እኔ ዞር ዞር እያልኩ ፒሲዎች እያየው ነበር። በስተመጨረሻም መጨረሻም የምትፈልገውን አይነት ስልክ እንዳገኘች ነግራኝ ሂሳብ ከፍለን እቃችንን ይዘን ወደ ቤት ተመለስን። ማታ አገራማን ብዬ ትርሲት የምታፈላልኝን ቡና እየጠጣው እያለ የቅርብ ወዳጄ ሰለሞን ደወለ እና በጥድፊያ ተሞልቶ ያሰብኩት ነገር እንዲያውም ከስልክ ቤት ምን ይዛ ወጥታ ነው መላኩ እንዴት ነህ፣ የት ነህ አለኝ ደህና ነኝ፣ ሰሌ ቤት ነኝ። ምን ነው ስለው ከመሸ ሶሻል ሚዲያ ምናምን ምንም አላየህም አለኝ። ግራ ተጋብቼ ኧረ አላየሁም ሰሌ፣ ከትርሱ ጋር ገበያ ውለን ደካክሞኝ አረፍ ብዬ ቡና እየጠጣሁ ነው አለኝ። ምን ነው ችግር አለ እንዴ ስለው አዎ መሌ፣ እስኪ አንዴ ቲክቶክ ላይ እየላኩለን ይኸው አለኝ። በዘመነ ካሜራ ተቀርጻ እንዳይሆን ብቻ ከባድ ውርደት ነው የሚሆነው ወደ ቲክቶክ ስገባ ያየሁትን ማመን አቃተኝ። እኔና ትርሲት ቀን ገብተንበት በነበረው ስልክ መሸጫ ቤት የደህንነት ካሜራ የተቀረጸ የሚስቴን ጉድ ቪዲዮ አየሁ። ቪዲዮው ላይ በጉልህ ሁለቱ ሌቦች የሚል ጽሑፍ ተጽፎበታል። ማን በሰረቀው ማን ተያዘ? ነው እሷ በሰረቀችው እሱ ተያዘ። የስልክ ቤቱ ባለቤት ከኋላ በቮይስ ኦቨር እንዴት አዘናግተን እንደሰረቅነው እየተቆጨ እና እየተናደደ ያወራል። በቪዲዮ ላይ እኔ ሌሎች እቃዎችን እየዞርኩ ስመለከት፣ ትርሲት ደግሞ አንዱን እያነሳች ሌላውን እየጣለች ሻጩን ስታለፋውና ፊት ለፊት ካሉት ስልኮች መሃል አንዱን በብርሃን ፍጥነት አንስታ ወደ ቦርሳዋ ስትጨምር እና ባነሳችበት ቦታ ላይ የእሷን ሲያዩትን አዲስ የሚመስል ስልክ ግን የተበላሸ ስልክ ስትከትበት ይታያል። ትርሲት ይህንን ሁሉ ጉድ ስትሰራ እኔ እንደሚገዛ ሰው ሱቅ ውስጥ መንጎራደዴ፣ ደግሞ ስርቆቱን የታቀደ እና እኔንም የወንጀሉ ተባባሪ ያስመስለኛል እሷ ሰርቃ ነው ብትታይም ብትቀረጽም ይበላት ይባላል። የእሱ ነው የሚያሳዝነው ደግሞ ገንዘቡን ከፍሎን የወጣው መሰለኝ። ረበስማ ቪዲዮን አይቼ ስጨርስ ይዤ በነበረው የቡና ሲኒ አናቷን ለሁለት ልበረቅ ሰው ምንም አልቀረኝም። በምችለው አቅም ጉሮሮዬ እስኪበጠስ እየጮኩኝ ትርሲት አልኳት። ደንግጣ ትቁለጨለጭ ጀመር። እንዴት እንዲህ ታደርጊኛለሽ? የምትፈልጊውንና ምርጫዬ ነው ያልሽውን ስልክ አይደል እንደገዛውልሽ ስርቆቱ ምን አመጣው ስላት ፍጥጥ ብላ የምን ስርቆት ነው መሌ? እረ እኔ ምንም አልሰረኩም አለች። ማትጋለጥ መስሏት ካሜራ የሌለ መስሏት። ዝም በይ ሌባ፣ የሌባ አይነ ደረቅ መልሶ ልብ ያደርቃሉ። እና ይሄ ምንድን ነው ብዬ ቪዲዮ እንድታየው ስልኬን ሰጠኋት። መካድ አትችልም። አሁን ስታየው መካድ የማትችለው እውነት ሆነባት እና ስቅስቅ ብላ ማልቀስ ጀመረች። አሁን ደግሞ የሆነ ስቶሪ ይቅር በለኝ መልዬ፣ እኔ እኮ ደጋግሜ ሞከር ያለው፣ ግን ራሴን መቆጣጠር አልችልም። በቃ የሆነ ቦታ ሄጄ የሆነ ነገር ይዤ ካልወጣው እጄን ይበላኛል። አንድ ቀን እንደሚያዋርደኝም አውቃለው እኮ ስትለኝ ይኸው ተዋርዳለች እኮ ኦሬዲ። ይብስ ተናድጄ አንድ ቀን እንደሚያዋርደኝ ከዚህ በላይ እንዴት ሆነ እንዋረድ? ሳይቸግራቸው ሳያጡ የቀለሉ ቅሌታሞች ተባልን እኮ ትርሱ። እኔም በዚህ ድንጋይ ታስገምችኛለሽ። እሺ አሁን ስልኩ የታል ስላት ምን ልታረገው ነው አለችኝ። ወስጄ ለባለቤቱ መልሰዋለሁ አልኳት። አይሆንም እኔ ነኝ የምመልሰው፣ የሰረኩት እኮ እኔ ነኝ። አንተ ምን ቤት ነው አለችኝ። ሄዳ እንዳሸጥለት ተደብድበሽ ታውቂያለሽ ስላት ግራ ተጋብታ አዎ የእንጀራ አባቴ በሰረኩ ቁጥር ነበር የሚደበድበኝ አለችኝ። እንደምታዩ ቪዲዮ ላይ የአንቺ ፊትና ቁመና ነው በግልጽ የሚታየው። ቪዲዮን ደግሞ እስካሁን ብቻ ሰባ መቶ ሀምሳ ሺህ ሰው አይቶታል፣ ተቀባብለውታል ከዚህ ውስጥ ምን ያህሉ የዛ ሰፈር ሰው ሊሆን እንደሚችል አናውቅም። እንደ ባብ ከበው ቢቀጠቅጦሽ የማን ያለት ያለሽ? አልኳት። አንገቷ እንደፍታ በዝምታ ጥቂት አሰብ ባረገች እና መኝታ ቤት ትንሿ መሳቢያ ውስጥ ነው ያለው ብላ ከቱታ ኪስ ውስጥ ቁልፍ ሰጠች። ተቀበልኳትና ለተወሰነ ጊዜ እናትሽ ቤት መሄድ አለብሽ አልኳት። ቻላት መሰለኝ ትንሽ ይከብደዋል ደሞ ለሱ። እንደገና እየተንሰቀሰቀች መሌ በእናትህ የእንጀራ አባቴ ይህንን ከሰማ ቀጥቅጦ ነው የሚገለኝ ደግሞ እስካሁን ቪዲዮን አሳይተውት ነው የሚሆነው፣ አለችኝ። ጭንቅ ውስጥ ገባች። ባሏም ተጨንቁ ነው ደግሞ፣ ትንሽ ከቻላትም ከተበሳጨ በጣም ሌላት ይችላል። አባት ደግሞ አባት ነው። ነው መፍትሄው? እሺ፣ እንደዛ ከሆነ ናዝሬት ታላቅ እህቴ አለች። እሷ ጋር ትቆያለች። ለብቻዬ ሆኜ ነገሮችን አጥረቼ ማሰብ እፈልጋለሁ። አታስቢ፣ ሰላም በጣም ጥሩ ሰው ናት። ሁኔታውን ብነግራት በቀላሉ ነው የምትረዳሽ አልኳትና ፈራ ተባያለች። መሌ በእናት አሳልፋት ትስጠኝ። እኔ ጄን አውቀዋለሁ። በየሄድኩበት ነው ጉድ የሚያረገኝ። ከሰላም ጋር ደግሞ መጣላት አልፈልግም። በጣም የመወዳትና የማከብራት ሰውናት ብትለኝም ለተወሰነ ጊዜ በመራራቅ ነገሮች ይረግቡ ይሆናል ብዬ ስላሰብኩ መሄዷ እንደማይቀር ነገርኳትና ለሰላም ደውዬ ያለውን ነገር ሁሉ አስረዳኋት። ትርሲት ከሰላም ጋር እንድትቆይ ያሰብኩት ለብቻ መሆኑን ስለፈለግኩት ብቻ ሳይሆን ሰላም የስነ ልቦና ባለሙያ ስለሆነችም ጭምር ሚስቴን ታግዛት አለች ብዬ ስላሰብኩም ነው። ከእሷ ምማ የሆኑ እቃ ሰርቃ ሴትዮዋ ራሱን ሌላ የስነ ልቦና አማካሪ እንዳያስፈልጋል። በነጋታው ጠዋት ወደ ናዝሬት እየወሰድኳት መኪና ውስጥ ምንም ሳትናገር ነበር ሰላም ቤት የደረስ ነው። በውሳኔ ቅር እንደተሰኘች ስታለቅስበት አድራ የቀላው አይኗ ይናገራል። እህቴ መልካም አቀባበል አድርጋለን። ምሳ በልተን ቡና እየጠጣን የትርሲትን አይን እዚህም እዛም ሲቅበዘበዝ ነበር። በግርምት ሳስተውላት ሰላም በአይኗ ታዋት ግድ የለም አይነት ምልክት አሳያችኝ። ለ15 ቀን ሰላም ጋር እንድትቆይ ተስማምተን ቅር እያላት ጥያት ወደ አዲስ አበባ ተመለስኩና በቀጥታ ወደ ስልክ ሻጩ ሰውዬ ሄድኩኝ። ካስታወሱ ክስ ሰዎች ገላግሎ አተረፉኝ እንጂ ገና እንዳየኝ ሊደበድበኝ የተነሳው አነሳስ በጣም አስደንጋጭ ነበር። ሞላጫ ሌባ ደግሞ አታፍርም፣ አይንህም በጨዋጥ በስትመጣ አሁን ጥርስን ሳላረግፈው የወሰዳችሁትን እቃ መልስ እያለ ጮኸብ። አንድ ጥያቄ አለኝ። አውት ኦፍ ቶፒክ አይንህም በጨዋጥ በምን ማለት ነው? ይገባኝ ባይዚ ውሃ እንደዚህ በጨው መታጠብ እንዳልሆነ አውቃለሁ። አይነም በጨው ትረግም ምን ማለት ነው? ኮመንት ላይ ንገሩኝ። እዚህ ያሉት የሚያውቁ አይመስለኝም። ኮመንት ላይ ሐሳባችሁን አስቀምጡልኝ። እባክህ ወንድሜ ተረጋጋ፣ አንተ እንደምታስበው አይደለም። ሞዴሉ ስለሚመሳሰልና የእሷንም ስልክ ይዛው ስለነበር በስህተት ተቀያየሮባት ነው ብዬ ስልኩን ስመልስለት ከጣሪያ በላይ የሳቀ ተባክ። ሰው አየኝ አላየኝ እየተርበተበተች የቀያየረችው ለዛ ነዋ ምን አይነቱ ቅሌታም ነህ! ሲያዩ ጥሩ ሰው ትመስላለህ፣ ውስጥ ግን መሰሪ ነው። ወንጀልህን በአደባባይ ሳሰጣብህ ጊዜ መውጫ መግቢያ ተህ ነው አይደል? እንዲህ በቀላሉማ እንላቀቅም ከነ በቂ ማስረጃዬ ወደ ፖሊስ ጣቢያ እንሄዳለን። መለሰልህ አንዴ በቃ ዛሬ እኔን መለስክልኝ ብዬ ብተውህ ነገ ካሜራ የሌለበት ቤት ስትገባ የማትያዝበትን ስርቆት ፈጽመ መሰወረህ አይቀርም። አመል እንደው ክፉ ነው አይለቅም አለና ለፖሊስ ለመደወል ስልኩን አወጣ። አሬኒዮን ድም በፈጠረ እኔ ካንተ የምሰርቅበት ምንም ምክንያት የለም። ራሴ የማስተዳድራቸው ሁለት ትልልቅ ድርጅቶችና እኔም ባለቤቴም የየራሳችን መኪኖች አሉን። ካላመንከኝ ይኸው ብዬ ቢዝነስ ካርዴን እና ስልኬ ላይ ያሉ አሳማኝ የመሰሉኝን አንዳንድ መረጃዎች፣ ውጭ ፓርክ ያደረኳትን መኪናዬንም አሳየሁት። የባሰ ተናዶ እንኳን ሁለት ትልልቅ ድርጅት ሊኖረህ በቀን ሁለቴ አትበላም አንተ! እንዴት ነው ያናገረው ሀብታም እየመሰላችሁ እየመጣችሁ ሿሿ እየሰራችሁ መሄዱማ ከተነቃበት ቆየ። እንኳን ይሄ የኪራይ መኪና የመኪና ፋብሪካውንም ብታመጣ አንዴ ከተነቃ ተነቃ ነው ብሎ ወደ ፖሊስ ደወለ። ብዙም ሳይቆዩ ፖሊሶች መጡና ጣቢያቸው ለምርመራና ለጥያቄ ብለው ወሰዱኝ። ጣቢያ ከደረስን በኋላ የቅርብ ወዳጄ ለሆነ አንድ ዋና ኮሚሽነር ደወልኩለትና ጠራሁትኝ። መቼም ሰው ያለው ሰው ወድቆ ያውድቅምና በደቂቃዎች ውስጥ ጉዳይን አስረድቶልኝ በሰላም ወደ ቤት የተመለስኩኝ። ስልክ ሻጩ ግን በንዴት እና በእልህ ዛሬ ሰውና ገንዘብ ስላለ ልታመልጠኝ ትችላለህ፣ ደግሞ እጄ ላይ የጣለ ቀን አንተም ሚስትህንም አፈር ከድሜ ነው ማበላችሁ ብሎ ዝቶብኝ ወጣ። ከመሸ እህቴ ደውላ ከትርሲት ጋር ጥሩ ቀን እንዳሳለፉና ብዙ እንዳወሩ በቅርብ ሰዎች ክትትል እናገዛ፣ እንደ ማንኛውም ሱስ ማገገም የሚችል አመል እንደሆነም ነገረች። ተመስገን እሱ የእሷም የሚድን አይነት ከሆነ ተመስገን ነው። እኔ ግን በልቤ እዚህ ሁሉ ቅሌት ውስጥ ዘፍቃኝ ብታገግምስ ምን ሊረባኝ ከዚህ የባሰ ምን እንዳይመጣብኝ እያልኩ ነበር። በየቀኑ ከተርሴት ጋር ስንደዋወል ከሰላም ጋር መሆኑ በጣም እንደተስማማትና ራሷ ላይም ለውጥን እያስተዋለች እንደመጣች ነገረችኝ። እስካሁን ከሰላም ጋር ከሄዱባቸው ቦታዎች ምንም ነገር አንጠልጥላ እንዳልወጣች ስትነግረኝም ልቤ ትልቅ እፎይታ ተሰሙ። የእኛም ልብ እፎይታ ተሰምቶታል። ባይዞ የሚተው ነገር ይመስለኛል ግን ማንኛውም ሱስ በአንድ አይተውም። ስቱ ፕሮሰስ ነው። አንድ ሰርቃ፣ አንድ ከዛ በሶስት ቀን፣ ከዛ በአምስት ቀን እያለ ሊተዋት ይችላል። ከ15 ቀናት በኋላ መልሼ ላመጣት ወደ አዳማ ሲሄድ ከውስጤ ብዙ ነገር እያውጠነጠንኩ ነበር። የምር ትርሲት እንዲህ በቀላሉ የእጃ መሏ ትቷት 15 ቀን ሙሉ አንድም ነገር ሳትነካ ሳለፈች ይህማ ተአምር ነው እያልኩ ነበር በልቤ። ካሜራ ስለሌለ ይሆናል። አዳማ የእህቴ ቤት ስንደርስ ግን የሆነ ከባድ ነገር የተፈጠረ ይመስል ግቢ ውስጥ ብዙ ሰው ተሰብስቦ ትርሲትን ከበው ይወርዱባታል። በተለይ አንዷ ሴትዮማ ደግማ ደጋግማ ቅሌታም ወራዳ፣ እኔ እኮ የሰሉ እህት ነሽ ብዬ ነበር አክብሬ መጥራቴ፣ ጭራሽ የአባቴ ማስታወሻ የሆነውን ብራስሌቴን አንጠልጥለሽ ትወጫለሽ ትላታለች። የትርሲት ባለቤት እንደሆንኩ ተናግሬ ምን እንደተፈጠረ ሳጣራ ትርሲት ቤት ውስጥ ብቻዋን ተቀምጣ ስለነበር ቡና እንድትጠጣ ከተጠራችበት የጎረቤት ቤት የወርቅ ብራስሌት ሰርቃስ ልትወጣ ስትል አደናቅፋት ወድቃ ጉድ እንደሆነች ነገሩኝ። ወደ ምታለቅሰው ትርሲት ጠጋ ብዬ አቀፍኳትና ምን ይሻልሻል? ትርሲት እንዳልተውሽ እንደኔ የሚችልሽ ሰው አይኖርም ብዬ ፈራለሁ፣ እንዳልይዝሽ ደግመሽ ደጋግመሽ እየተሸነፍሽ አደከምሽኝ አልኳትና ተሰረኩ ወደምትለዋ ወደ ሴትዮ ዞር ብዬ እጇ ላይ ያለውን ብራስሌት ትያየው በቁጣ አሁን እቃሽ ተመልሶልሻል አይደል እንዴ? በቃ እሱን ይዘሽ ወደ ቤትሽ ጊቢ፣ እናንተም ተበተም፣ ድራማው አብቅቷል ስላቸው አንዷ ከዚህ በፊትም እኔ ቤት ለቡና መታ ታውቃለች ሳናውቅ የወሰደችብን ቃል ሊኖር ስለሚችል የሰላም ቤት እንዲፈተሽ እንፈልጋለን። አይ ካላችሁ ግን ፖሊስ እንጠራለን፣ ብላ ሌሎቹንም አሳመፀቻቸው። አንዳ ልጅት ነች። ወደ ትርሲቴ ዞሬ በጥያቄ አይን ሳያት መሌሙት ከዛሬ ውጪ ምንም ነገር አንስቼ አላውቅም፣ ተሽሎኝ ነበር እኮ እያለች መንሰቅሰቅ ጀመረች። ሴቶቹን እንደምንም አረጋጓቸውና ሰላም ስትመጣ የበለጠ ነገሩን አረገበችው። ሁሉም ሰላምን አብስተው ስለሚወዷት እና ስለሚያከብሯት ከቃሉ አይወጡም። ከትርሲት ጋር ወደ አዲስ አበባ እየተመለስን ሙሉ መንገዱን አይኗ እስኪቀላ እያለቀሰች ነበር። እንዳልተዋት በጣም እወዳታለሁ፣ አብሬያት እንዳልቀጥልም በየጊዜው የሚያዋርዳት የእጅ መሏ መቼም ሊሻሻል የማይችል ሆነ። እናንተ እኔን ብትሆኑ ምን ታረጋላችሁ? እማይነሳ እቃ ያለበት ቦታ ለአንድ ወር ማስቀመጥ ላይክ አይሶሌሽን የሚባል መፍትሄ ያለባይዘ አንዳንድ ሰው አይሶሌት ሲደረግ ወይም ለብቻው ተገሎ እንዲኖር ሲደረግ አንደኛ አይምሮም ይሄን ያክል ጥፋት እያጠፋው ነው እንዴ ብሎ እንዲያስብ ያደርጋል። ሁለተኛ ደግሞ ምንም የሚነሳ ነገር ከሌለ ምን ታነሳለች? በወዲያችን ፍራስትሬት አርጎ አርጎ አርጎ እንዴት ነው ተጨንቆ ያልባት ይሆናል ሱስ እንደሚያደርገው ማለት ነው። ግን አደንዶ ፍ የምታነሳው ነገር እንደሌለ አይምሯ ሲያምን እጇን ማንሳት ሊተው ይችላል ብዬ አስባለሁ። እና ከሆነ ነገር አይሶሌት አርጓት ለብቻዋ ብትቀመጥ፣ ሰው ቤትም መፍትሄ አይደለም። ምክንያቱም ጎረቤት አለ። አሁን እንደተፈጠረው ሊፈጠር ይችላል እና ለብቻዋ ብትሆን እንደ እምነቷ የሆነ መፍትሄ ካለው ጸበልም ምንም ብታደርግ የማይተው ነገር የለም ምክንያቱም እጃመልም ልምድ ስለሆነ ነው እንጂ ስንወለድ ሌባ ሁን የተባለ ሰው የለምና፣ መሻሻል የሚችል ነገር ይመስለኛል። ባትተዋ ጥሩ ነው። በጣም ሀምብል ሰው እንደሆንክ ተረድተናል። እስከዛሬ ሞክርሃል፣ ሶስት ዓመት ሞክርሃል። ከዚህ በኋላ መሞክር እንደምትችል ይሰማኛልና ትዳራችሁ እንግዲህ ጥሩ እንደሚሆን ተስፋ እናደርጋለን። ይሄ የኔ ኦፒኒየን ነው። ተመልካቾቻችን ደግሞ ኮመንት ላይ እንዲህ ብታደርግ ብትታገስ ይሆናል ብላችሁ የምታስቧቸውን ሀሳቦች በሙሉ አስቀምጡልን። ባለታሪካችን እንደሚያነባው ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እያመሰገንኩ እኔ ቢታንያ መስፍን ነበርኩኝ። አሁንም ሁሌም እንደምንለው ገመና ላይ ማንኛውንም ምርትና አገልግሎቶ ማስተዋወቅ ይችላሉ። ከስለ የቴሌግራም ሊንክ የምናስቀምጥለት ይሆናል። ምርትና አገልግሎቶን በገመናሹ ያስተዋውቁ። እናመሰግናለን።